ውድ ተከታታዮቻችን፣ የዛሬውን ወሬዎቻችንን ርዕሶቹን በማስቀደም እንጀምራለን። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌትናር ጀኔራል ታደሰ ወረደ ከሕገ መንግሥቱንና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ የማድረግ ኃላፊነትን የሚጥልባቸውን የቃል ኪዳን ሰነድ ላይ መፈረማቸው ተገለጸ። ሁለቱ ባለ ግዙፍ ምጣኔ ሀብቶች አሜሪካና ቻይና ተፋጠዋል። ናይጄሪያዊው ሜካፕ አርቲስት ባለፈው ታህሳስ በሰርጉ ላይ በነበረ ጭፈራ ገንዘብ በመበተኑ የስድስት ወራት ስራ ተበየነበት። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ከሕገ መንግሥቱንና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ የማድረግ ኃላፊነትን የሚጥልባቸውን የቃል ኪዳን ሰነድ ላይ መፈረማቸው ተገለጸ። የቃል ኪዳን ሰነዱ የቀድሞ ታጣቂዎች ትጥቅ መፍታትና መልሶ መቋቋም ተግባር በአፋጣኝ እንዲጠናቀቅ የማድረግ ኃላፊነትንም ለጊዜያዊ አስተዳደር ይሰጣል። ትናንት ማክሰኞ መጋቢት 30 2017 ዓ ም የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትነት ስልጣንን ከአቶ ጌታቸው ረዳ የተረከቡት ሌትናል ጀነራል ታደሰ በአዲሱ ኃላፊነታቸው የሚያከናውኗቸውን ተግባራት የዘረዘረ ሰነድ ላይ መፈረማቸውን የመንግስት መገናኛ ብዙሃን ዘግበዋል። በሁለት ዓመት የቆይታ ጊዜው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር እንዲራዘም ባስቻለው የሕግ ማሻሻያ ላይ የፌዴራል መንግስት ይህንን አይነቱን ተግባር ሲሰጥ ሊሰጥ እንደሚችል ይደነግጋል። ባለፈው ሳምንት ማክሰኞ የጸደቀው የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ማሻሻያ ካካተታቸው ሶስት ዋነኛ ጉዳዮች ውስጥ አንዱ በክልሎች የሚቋቋም ጊዜያዊ አስተዳደር ትኩረት ሰጥቶ የሚሰራባቸውን ጉዳዮች የሚመለከት ነው። ፌዴሬሽን ምክር ቤት አፈጉባኤ በሚያስተላልፈው ውሳኔ ላይ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመላከቱ እንደሚችሉ በአዋጁ ማሻሻያ ላይ ሰፍሯል። ጊዜያዊ አስተዳደሩ ትኩረት አድርጎ እንዲሰራባቸው የሚተላለፉ ጉዳዮች በክልሉ የፌዴራል መንግስት ጣልቃ መግባት ምክንያት የሆነውን ሁኔታ በዘላቂነት ለመቅረፍና መንግስታዊ ስርዓቱን ለማጽናት አስፈላጊ የሆኑ ተግባራት እንደሚሆኑ ማሻሻያው ያስረዳል። አሬ ከመንግስት መገናኛ ብዙሃን ዘገባ ጋር የተለጠፈውን ምስል አዲሱ ፕሬዝዳንት የትግራይ ክልል አካታጅ ጊዜያዊ አስተዳደር የተልእኮ አፈጻጸም ቃል ኪዳን ሰነድ በተባለ ሰነድ ላይ ፊርማቸውን ማኖራቸውን ያመላክታል። የቃል ኪዳን ሰነዱ ጊዜያዊ አስተዳደሩ ከዚህ በታች የተዘረዘሩትን ኃላፊነቶች ለመወጣት በሙሉ ኃይሉና ትጋት ይሰራል በማለት ስምንት ጉዳዮችን ዘርዝረዋል። በሰነዱ ላይ በቀዳሚነት የተጠቀሰው ኃላፊነት የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደትን የሚመለከት ነው። ጊዜያዊ አስተዳደሩ በጅምር ላይ ያለውን የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ተግባር እንዲጠናቀቅና በቀሪ አካባቢዎችም በፍጥነት እንዲተገበር የማድረግ ኃላፊነት እንድጣለበት በሰነዱ ላይ ሰፍሯል። የትግራይ ክልል ጊዜያዊ አስተዳደር ከሰላምና ጸጥታ ጋር የተያዙ ተግባራትን የሚያከናውን ኃላፊነት ተሰጥቶታል። ከዚህ ጋር በተያያዘ ከተጠቀሱት ተግባራት መካከል በክልሉ የህግ የበላይነት እንዲሰፍን ማድረግ የሚለው ይገኝበታል። ለህዝብ ደህንነት፣ ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግም የዚህ ኃላፊነት አካል ነው። እነዚህን ተግባራት ለማከናወንም ጊዜያዊ አስተዳደሩ ተገቢውን የቁጥጥርና የህግ ማስከበር ሥራ መስራት እንደሚኖርበት በሰነዱ ላይ ሰፍረዋል። ከጦርነት በቅጡ ባላገገመው የትግራይ ክልል ውስጥ መደበኛ የልማት ሥራዎች መንግሥታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ማልማት ስራዎች እንዲሳለጡ ማድረግ የሚለውም በኃላፊነቶች ዝርዝር ውስጥ ተካተዋል። ፌዴራል መንግስት በደብረ ጽዮን ገብረ ሚካኤል የሚመራውን የህዋት ክንፍ ከውጭ ኃይሎች ጋር ግንኙነት በመፍጠር በከሰሰበት ወቅት ወደ ፕሬዚዳንትነት የመጡት ሌትናል ጄኔራል ታደሰ ከዚሁ ጋር የተያያዘ የሚመስል ኃላፊነት ተደርሮባቸዋል የውጭ ጉዳይ ሚኒስትር ዶክተር ጊዲዮን ጢሞቴዎስ በመጋቢት ወር መጀመሪያ በትግራይ ክልል ያለውን ሁኔታ በተመለከተ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ በሰጡበት ወቅት ይህንኑ ክስ አቅርበው ነበረ። ጊዲዮን በደብረጽዮን የሚመራውን የህወሓት ክንፍ አመራሮች ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበረ። የውጭ ጉዳይ ሚኒስትር ግንኙነት የተፈጠረው ከየትኛው ሀገር ጋር እንደሆነ በግልጽ ባይጠቅስም የጊዜያዊ አስተዳደሩ የቀድሞ ፕሬዚዳንት አቶ ጌታቸው የተወሰኑ የዋትና የትግራይ ወታደራዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው በሚል ክስ በተደጋጋሚ ሲያቀርቡ እንደነበር ይታወሳል። ዛሬ በሰፈረው የቃል ኪዳን ሰነድ ላይ ለክልሉ ጊዜያዊ አስተዳደር ከሰጡት ኃላፊነቶች መካከል ከህግ የበላይነት ጋር በተያያዘ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚለው ይገኝበታል። ከፕሪቶሪያው ስምምነት መፈረም ወዲህ በጊዜያዊ መንግስት እየተዳደረ ያለው የትግራይ ክልል ለዲሞክራሲያዊ ምርጫ ዝግጁ እንዲሆን የማድረግ የቤት ስራም ለአዲሱ አመራር ተላልፏል። ጠቅላይ ሚኒስትር አብይ ጊዜያዊ አስተዳደሩ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን የማመቻቸት ተግባር በወቅቱ ማከናወን እንዳልቻለ መግለጻቸው ይታወሳል። ባለፉት ሁለት አመታት መከናወን ያልቻለው ይህ ኃላፊነት ዛሬ የፕሬዝዳንትነት ስልጣኑን ወደ ተረከቡት ሌተናል ጀነራል ታደሰ ተዛውረዋል። አዲሱ ፕሬዝዳንት የሚመራው ጊዜያዊ አስተዳደር በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት እንዲሁም የፖለቲካ ብዝሃነትን የሚያስተናግድ ዴሞክራሲያዊ አውድ እንዲፈጠር የመስራት ኃላፊነትም ተሰታጥሮበታል። በጊዜያዊ አስተዳደሩ የተልእኮ አፈጻጸም ቃል ኪዳን ሰነድ ላይ የተካተተው ሌላኛው ጉዳይ በሂደት ላይ ያለው የሀገራዊ ምክክር ኮሚሽን የሚመለከት ነው። የካቲት ላይ በተጨማሪ አንድ ዓመት የሥልጣን ዘመኑ የተራዘመው የሀገራዊ ምክክር ኮሚሽን በአዲስ ክልሎች እና ሁለት የከተማ መስተዳድሮች ውስጥ የአጀንዳ ማሰባሰብና ተሳታፊዎች ልየታ ተግባራትን አከናውኖ ቢያጠናቅቅም በአማራና በትግራይ ክልል ይህን ሰርቶ አልጨረሰም። በግጭት ውስጥ በሚገኘው በአማራ ክልል ከቅዳሜ መጋቢት 27/2017 ዓ.ም ጀምሮ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 ጀነራል ታደሰ ወረደ ፊርማቸውን አኑረዋል። ሥራዬን ስጀምር ከዚህ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመውጣት ቃል እገባለሁ ከሚል ጽሑፍ ጋር አስፍረዋል። ሁለቱ ባለ ግዙፍ ምጣኔ ሀብቶች አሜሪካና ቻይና ተፋጠዋል። በሁለቱ ታላላቅ ምጣኔ ሀብቶች መካከል ያለው የንግድ ጦርነት የመቀዛገስ ምልክት የሚያሳይ አይመስልም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና ላይ የጣሉት ታሪፍ በእጥፍ ይጨምራል ብለው ዝተዋል። ትራምፕ ከዛቱ ከሰዓታት በኋላ ቻይና ፍንክች እንደማትል አስታውቃለች፣ እስከ መጨረሻው ለመታገል ቃል ገብታለች። ትራምፕ እንዳስፈራሩት በቻይና ላይ ታሪፉን እጥፍ የሚያደርጉት ከሆነ ወደ 104 በመቶ ይሆናል ማለት ነው። ቻይና ዘመናዊ ተንቀሳቃሽ ስልኮች፣ ኮምፒውተሮች፣ ቪዲዮ ጌምን ጨምሮ በርካታ ምርቶችን ለአሜሪካ ትልካለች። ትራምፕ እነዚህን ተጨማሪ ታሪፎች ተግባራዊ ለማድረግ እስከ ረቡዕ ሚያዝያ 1 ቀን 2017 ዓ.ም ድረስ ቀነ ገደብ አስቀምጠዋል። ቻይና የጣለችውን 34 በመቶ ታሪፍ እንድታነሳ ትራምፕ በማስፈራራት ጭምር እየጠየቁ ይገኛሉ። አገራቱ ከያዙት አቋም ፈቀቅ ይሉ ይሆን? ቻይና ታሪፉን በብቸኝነት ታነሳለች ብሎ ማሰብ ስህተት ነው በማለት ዘኮንፈረንስ ቦርድ በተሰኘው የምርምር ተቋም የቻይና ማዕከል ከፍተኛ አማካሪ የሆኑት አልፍሬዶ ሞንቱፋር ሂሉ ይናገራሉ። አክለውም ይህ ሁኔታ ቻይናን ደካማ አድርጎ ከመሳል በተጨማሪ አሜሪካ መያዣ የሚሆን እና የበለጠ እንድጠይቅ የሚያስችል አቅምን ይሰጣታል። በአሁኑ ወቅት ረዘም ወዳለ የምጣኔ ሀብት ቀውስ ሊመራ የሚችል ችግር ላይ ደርሰናል ይላሉ። ትራምፕ ከመቶ በላይ በሚሆኑ አገራት ላይ የጣሉትን ታሪፍ ተከትሎ የዓለም አክሲዮን ገበያ አሽቆልቁሏል። በተለይም የእስያ አክሲዮን ገበያ በአስርት ዓመታት ውስጥ ታይቶ በማይታወቅ ሁኔታ እጅግ በከፋ ሁኔታ የወረደ ሲሆን ማክሰኞ መጋቢት 30 2017 ዓ ም በተወሰነ መጠን አገግመዋል ትራምፕ ባለፈው ሳምንት የጣሉትን ታሪፍ ተከትሎ ቻይና 34 በመቶ ታሪፍ በመጣል አጸፋውን መልሳለች። ትራምፕ ቻይና የጣለችውን ታሪፍ የማታነሳ ከሆነ 50 በመቶ ተጨማሪ ታሪፍ በመጣል የበለጠ አጸፋዊ እርምጃ እወስዳለሁ ሲሉ ስተዋል። በአሁኑ ወቅት የዓለም የንግድ ሁኔታ እና ገበያ አጠራጣሪ ሁኔታ ውስጥ ገብቷል። ትራምፕ የጣሉት ታሪፍ ረቡዕ ተግባራዊ መሆን ይጀምራል። በርካታ የኤስያ ምጣኔ ሀብቶች በዚህ ታሪፍ ይመታሉ። በቻይና ላይ የጣለው ታሪፍ ወደ 54 በመቶ ከፍ የሚል ሲሆን ቬትናምስ 46 በመቶ እንዲሁም ካምቦዲያ 49 በመቶ ታሪፍ ይጠበቅባቸዋል። የምጣኔ ሀብት ባለሙያዎች ሁኔታዎች እየሄዱበት ያለው ፍጥነት አስጨንቋቸዋል። መንግስታት፣ ገበያዎች፣ ባለሀብቶች ና ሌሎች ባለድርሻ አካላት ሁኔታዎችን ለማስተካከል ሆነ ለየት ላለ የዓለም አቀፋዊ ኢኮኖሚን ለማዘጋጀት ጊዜ አላገኙም። ቻይና የመገበያ ገንዘቧ ዩዋን እንዲዳከም ያደረገች ሲሆን ይህ የውጭ ንግዷን የበለጠ ሳቢ ያደርገዋል። ከመንግስት ጋር ግንኙነት ያላቸው ኢንተርናሽናል ገበያውን ለማረጋጋት በሚመስል መልኩ አክሲዮኖችን እየገዙ ነው ቻይና ለአሜሪካ ከፍተኛ ምርቶችን በመላክ በቁንጮነት ተቀምጣለች ቻይናም የአሜሪካ ገበያ ትልቅ ስፍራ አለው በአሁኑ ወቅት ቀውሱን መሸከም የሚችለው ማን ነው የሚል ጨዋታ ነው እያየን ያለ ነው በየትኛውም መልኩ የሚያተርፍ የለም ይላሉ በፒተርሰን ኢንስቲትዩት የአሜሪካ ቻይና የንግድ ባለሙያ ሜሪ ላቭሊ የምጣኔ ሀብቷ እንኳን ቢያሽቆለቁል ቻይና ይህንን የአሜሪካ ጥቃት ነው ብላ የምታምነውን ነገር ላለመቀበል የትኛውንም ሁኔታ ልትቋቋም ትችላለች ይላሉ። ቻይና የውጭ ንግዷ የሚያሽቆለቁል ከሆነ ወሳኝ የሆነው የገቢ ምንጯ መጎዳቱ የማይቀር ነው። ለቻይና ምጣኔ ሀብት በከፍተኛ ሁኔታ መመንደግ የውጭ ንግዷ ለረጅም ጊዜ ቁልፍ ሚና ተጫውተዋል። አገሪቷ ምንም እንኳን ከፍተኛ የቴክኖሎጂ ማኑፋክቸሪንግ ዘርፍና የሀገር ውስጥ ፍጆታን በመጨመር የገቢ ሁኔታዋን ለማስፋፋት እየሞከረች ቢሆንም የውጪ ንግዷ አሁንም መሰረታዊ ነው። በቻይና ላይ የተጣሉት ታሪፎች መቼ ተጽዕኖቸው ሊታይ ይችላል የሚለውት በቅርቡ እንደሚሆን በሃርቫርድ ኬኔዲ ስኩል የሞሳቫር ራማኒ የንግድና የመንግስት ማዕከል ከፍተኛ ባልደረባ የሆኑት አንድሩ ኮሊየር ያስረዳሉ። ፕሬዚዳንት ዢ በሀገሪቱ የምጣኔ ሀብት መቀዛቀዝ እና ገቢ መቀነስ ምክንያት ከጊዜ ወደ ጊዜ አጣብቂኝ የሆነ ምርጫ ይገጥማቸዋል ይላሉ። ታሪፉ በሁለት ሀገራት ላይ የሚኖረው ተጽዕኖ ጉዳቱ ለቻይና ብቻ አይደለም። ከዚህ ሁኔታ አሜሪካም የምታጣው ነገር ቀላል የሚባል አይሆንም። አሜሪካ በአውሮፓውያኑ 2024 ከቻይና ያስገባቻቸው ምርቶች 438 ቢሊዮን ዶላር እንደሆነ ከአሜሪካ የንግድ ቢሮ የተገኘው መረጃ ያስረዳል። አሜሪካ ለቻይና ያደረገችው ውጪ ንግድ ደግሞ 143 ቢሊዮን ዶላር ነው። ይህም ማለት አሜሪካ ከቻይና ጋር በምታደርገው የንግድ ልውውጥ 295 ቢሊዮን ዶላር የንግድ ጉድለት ወይም ትሬድ ዴፊሲት ገጥሟታል። አሜሪካ ከቻይና የምታስገባቸውን ምርቶች በአጭር ጊዜ ከየትኛውም ሀገር በሚገኙ ምርቶች እንደምተካቸው ግልጽ አይደለም። ሁለቱ አገራት በምጣኔ ሀብቱ ረገድ በብዙ መንገዶች የተሳሰሩ ናቸው። በሁለቱ ሀገራት መካከል ከፍተኛ መጠን ያለው ኢንቨስትመንት፣ የዲጂታል ንግድ እንዲሁም የመረጃ ልውውጥ አላቸው ሲሉ የሚናገሩት ደግሞ በሲንጋፖር የሂንሪሽ ፋውንዴሽን የንግድ ፖሊሲ ኃላፊ ዲቦራ ኤልምስ ናቸው። ዲቦራ ታሪፍ መጣል የሚቻለው ለተወሰነ ጊዜ ብቻ ነው፣ ነገር ግን ሁለቱም አገራት አንዱ አንዱን የሚጎዳበት ሌሎች መንገዶች አላቸው። ምናልባት ነገሮች ሊከፉ ይችላሉ ይሆናል ሊከፉ የሚችሉበትም ብዙ መንገዶች አሉ ሲሉ ያክላሉ። ቻይና ወደ አሜሪካ የምትልካቸው ምርቶቿ ወደ የት ትልካለች የሚለውን ለማየት የቀረው ዓለም እየጠበቀ ነው። ምናልባትም እንደ ደቡብ ምስራቅ እዚያ ወዳሉ ገበያዎች ሊሄዱ እንደሚችሉ ዲቦራ ያስረዳሉ። ሆኖም እነዚህ ሀገራት ከተጣለባቸው ታሪፍ ጋር በተያያዘ ምርቶቻቸውን የት መሸጥ እንዳለባቸው እያጤኑ ይገኛሉ ይላሉ። በተለይ ዓለም ውስጥ ነን ያለ ነው ጨለም ባለ ሁኔታ ነው ብለዋል ዲቦራ መጨረሻው ምን ይሆን? በትራምፕ የመጀመሪያ የስልጣን ዘመን በነበረው የሁለቱ ሀገራት የንግድ ጦርነት ድርድሮች ነበሩ። ሆኖም በአሁኑ ወቅት ነገሮች ከዚህ በኋላ ወደየት ሊያመሩ እንደሚችሉ ለመተንበይ በጣም ከባድ ነው የሚሉት በሎይ ኢንስቲትዩት የምጣኔ ሀብት ባለሙያ የሆኑት ፎርላንድ ራጃ ናቸው። ቻይና ለአሜሪካ ታሪፍ አጸፋዊ ምላሽ የሚሆን በርካታ መሳሪያዎች በእጇ ላይ እንዳለ ፎላንድ ያስረዳሉ። ፎላንድ ከሚጠቅሱት መካከል የመገበያያ ገንዘቧል የበለጠ ማዳከም ወይም በገበያዋ ያሉ የአሜሪካ ኩባንያዎችን ልታዳክማቸው ትችላለች። ሆኖም አንዳንድ ባለሙያዎች አሜሪካና ቻይና በተናጠል ውይይቶች ሊያደርጉ እንደሚችሉም ያምናሉ። ትራምፕ ወደ ስልጣን ከተመለሱ በኋላ ከፕሬዚዳንት ዢ ጂንፒንግ ጋር አልተነጋገሩም። ቻይና በበኩሏ ለመነጋገር ፈቃደኛ መሆኗን ደጋግማ ገልጻለች። ሌሎች ግን በሁኔታው ላይ ብዙም ተስፋ የላቸውም። አሜሪካ አለኝ ብላ የምታስበው ጥንካሬ ከእውነታው በላይ ያስመስለኛል ይላሉ ዲቦራ። ትራምፕ የአሜሪካ ገበያ በጣም አዋጭ በመሆኑ የቻይና ወይም የትኛውም ሀገር ውሎ አድሮ ይቀበላል ብለው የሚያምኑት ነገር ለሳቸው አጠራጣሪ ነው። ይህ እንዴት ይቋጫል? ማንም አያውቅም የሚሉት ዲቦራ አክለውም ፍጥነቱና የተፈጠረው ውጥረት በእውነቱ አሳስቦኛል ይላሉ። መጪው ጊዜ በጣም ፈታኝ ነው፣ አደጋውም እንዲሁም በከባዱ የከፋ ነው ይላሉ። ጄሪያዊው ሜካፕ አርቲስት ባለፈው ታህሳስ በሰርጉ ላይ በነበረ ጭፈራ ገንዘብ በመበተኑ የስድስት ወራት እስራት ተበየነበት። ግለሰቡ ይህ ቅጣት የተላለፈበት የአገሪቱ መገበያያ ገንዘብ የሆነውን ናይራን አቃሏል በሚል ነው። በማኅበራዊ ሚዲያ ላይ አሙስካፕ በተሰኘ ቅጽል ስሙ የሚታወቀው አብዱላሂ ሙሳ ሁሴን ጥፋተኝነቱን ማመኑን ተከትሎ በካኖ ግዛት የሚገኝ ከፍተኛ ፍርድ ቤት የእስሩን ቅጣት በይኖበታል። ገንዘብ መበተን ወይም መርጨት በናይጄሪያ በአብዛኛው ጊዜ በሰርጎች እንዲሁም በሌሎች ክብረ በዓላት ላይ የሚከናወን ሲሆን ይህም ሰዎች ያላቸውን ሀብት ለማሳየት እንዲሁም ደስታቸውን ለመግለጽ የሚጠቀሙበት ነው። ነገር ግን የሀገሪቱ የኢኮኖሚና የፋይናንስ ወንጀሎች ኮሚሽን በሀገሪቱ ውስጥ ካሉ ጠቃሚ ምልክቶች አንዱ የሆነው ናይራን ክብሩን የሚያዋርድ ነው የሚል ዘመቻ ከፍቷል። ሙስጋብ 2007 ሴንትራል ባንክ ኦፍ ናይጄሪያ አክት የተሰኘውን ህግ በመተላለፍ በቅርቡ ለእስር ከተዳረጉት መካከል ነው። ህጉ በግልጽ እንደሚያትተው ናይራይን መርጨት፣ በናይራን ላይ መደነስ ወይም ገንዘቡን መርገጥ ወንጀል ሲሆን፣ ይህም ቅጣቱ ከስድስት ወር የማያንስ ስራት ወይም 50 ሺህ ናይራ ወይም ሁለቱም ተፈጻሚ ይሆናል ይላል። እንደ ኮሚሽኑ ከሆነ አሙስካብ በሰርጉ ላይ 100 ሺህ ናይራ በመበተን ጉዳት አድርሷል ሲል ገልጿል። ከዚህ ቀደም ኡልዋራ ሲሚ ኦሞሴይን የተባለች ተዋናይት በተመሳሳይ ወንጀል ተከሳ ባለፈው ዓመት ስድስት ወራትን በእስር አሳልፋለች። አንዳንድ የማህበራዊ ሚዲያ ተጠቃሚዎች በሜካፕ አርቲስቱ ላይ የተላለፈው የቅጣት ውሳኔ እንዳስቆጣቸው የገለጹ ሲሆን ቅጣቱ ከባድ ነው ሲሉም ተችተውታል። የአገርን ሀብት መዝብረዋል የተባሉ ሰዎች ሳይቀጡ አንድ ሰው የገዛ ገንዘቡን በትኗል ብሎ ማሰር ግብዝነት ነው ሲሉ አንድ ግለሰብ በማህበራዊ ሚዲያ ወቅሰዋል።